ሚሊተር ዊዛውት ማኔር ነው ፀጉራን አሲዛን የመጣችው እንደዚህ ብለይ ፀጉርሽን እንደዚህ አሲዛሽ ዊዛውት ይሄ ዲም ላይት ቀይ አረንጓዴ ቢጫ ቀይ የክለብ ዲም ላይት ቤት ውስጥ የሰቀልሽውን አውርደሽ ነጭ አድርገሽ እንደዚህ ላይክ ተሰርተሽ እንኳን ከሷ ጋር ትወዳደሪ ፐርሰናሊ ነገርኩሽ ስነ ምግባርም ሰውነትም መልክም እኔ የማራው ካካ ከኔ ያያምራል ምና ምን አይነት ቤተሰብ ቢያሳድግሽ ነው ግን ምን አይነት ኑሮ ብትኖሪ ነው አይባልም ሴት ልጅ ነሽ አንቺ። የምሬ ነው የምልሽ፣ እንደምትዩ ይሄ ላይክ ይሄ ይሄ ብሔር እየጠራሽ እኔ ከኛ ማህበረሰብ አልመጣሽም፣ ባይዘው የኛ ማህበረሰብ ሴቶች እንደዚህ አይደሉም። አይ ነው ተናጋሪ ናቸው፣ አይ ነው ግን እንደዚህ አይደሉም። በጣም ነው ክብራቸውንም። የኔ ክብሬ ከበጣሽ ላይ ነና ነና ነና ለንግግራቸው ሊሚት አላቸው። እግዚአብሔርን ነው የምልሽ። ከድሮም ጀምሮ እኔ እኮ የሚያስቀኝ ምን ነው ታውቃላችሁ ጋይስ? በጣም የሚያስቀኝ ነገር ከድሮ ጀምሮ ነግራቸው፣ እኔ በጣም ነው አፏን የምጠላው እና የምፈራው። በጣም ባለጌ ናት ብዬ እኮ ሁሌ እኮ ቪዲዮ ላይ አፏን እንኳን ሴት ወንዶችን ታሸማቅቃለች ብዬ እኮ በግልጽ እነግራችኋለሁ እኮ። አንዳንዶቻችሁ ላይክ እንደ አዲስ ምናምናችሁ ትሰማላችሁ፣ ስለማቅ ማለት ነው አፏን ስለማቅ። ያ ደግሞ የእኔ ፐርሰናል። እንደውም እኔ ነበርኩኝ ከአንቺ የበለጠ ክፍታ ፉኝ መኖር የነበረብኝ እንዳልኩሽ እኔ እናት የለኝም፣ አባት የለኝም፣ ብቻዬን ያደግኩ ልጅ ነኝ፣ ተቆጣጣሪ የለኝም። እንደ ልቤ መውራት ያለብኝ እንደውም እኔ ነበርኩኝ። ግን ምንም ቢሆን ማህበረሰብ ስላለ በጣም ጠነቀቃለሁ። በጣም ነው ማፍረው ለማረገው ነገር ለምናገረው ነገር ሳውራም ለማስጠቂ ስተችሽ ለማስጠይቀኝ ጥያቄ በጣም በእርግጠኝነቱ እኔ መቶ ፐርሰንት ኮንፊደንስ ይዤ ነው ቪዲዮ ላይ የምናገረው። ያለ ምክንያት አልናገርም፣ ያለ ሪዝን ሰው አልተችም። ስተችሽ ያስኩብሽ እጥፍ የሆነ ነገር እጄ ላይ ያስቀምጄ ነው የምተችሽ። ሲሆንም ደግሞ ሳውራም ተጠንቅቄ ነው ህግ እንዳይጠይቀኝ እንዳልጠየቅበት በጣም ተጠንቅቄ ነው። ኖረው አንቺ እንደልብሽ ነው ምታወሪ፣ እንደልብሽ እንደ ልቡ የሚያወራው ሰው ደግሞ ብዙ ተመልካች ሊኖረው ይችላል። ቃልና ንግግር አክት መርጦ ለሚናገረው ሰው ደግሞ ሊሚት አለው። ትናንትና ብቻችንን ስንኖር በምንበላቀጥበት ሰዓት እኮ እናውቀዋለን። ሰው ምን ፈልጉ መጥቶ እንደሚመለከተን በደንብ እናውቃለን። አሁን ላይ ሙድ ላይ አይደለንም ያለነው። የራሳችን ህይወት ያለን ሰዎች ነን። የራሳችን ሙድ ያለን ሰዎች ነን። የራሳችን ቤተሰቦች፣ ጓደኞች ያሉ ሰዎች ነን። ስለዚህም አንዳንዴ ሊያሾ እንናገራለን። ተናገር ሊያሾ አልኳቸው። አይደለም ሌላ ሸርሙጣ እንዲህ እንትን ምናምን እሷ እንደዚህ አረሷ ቁምልኝ ትሰራለች ቢዝነስ እንትን ልጅ እንዲህ አደረገች ምናምን። እኔም ችግር የለው የሚዲያ ሴት ነኝ፣ ሜክ ማረግ ልጅ ነኝ። በመጣሁት ልክ ነው የምትሰጪ ችግር የለብኝም። ግን አንዳንዴ እላፊ አትሄጂ እረፊ። የምሬን ነው። ቀላፊ ሜድ ጥሩ አይደለም። ይህ ተሰሚነት እነዚህ በጎቹ እንደዚህ ምናምን የኛ እንደዚህ ምናምን ስለተባለ አደለም። እላፊያ ያገባት አበሻ አይደለም። አይሰማኝም አያኝም። ለሽ ሳይሆን የሴት ልጅን ልክ ወቂ ስለ ጓደኝነት ልታወሪ የምትሽ ሴት አደለሽ። ጓደኛ ኑሮ ሻያቅ አጠገብሽ የነበሩት ጓደኞች እኮ በኢንስታግራም የሸሹሽ አደሉ? ስቲል ተመልሶ አልመጡም እና እረፊ በቃ። እኔም ስደቢኝ፣ ቤተሰቦች፣ ጓደኞቼን ቤተሰቦቼን አትንኪ፣ እረፊ። እኔ በግልጽ ነው የምነግርሽ፣ ጥላቻ፣ ዛቻ፣ ቅናት እነሱ እናንተ እንደምትሉት ቀንታ ምናምን ነው ነው፣ አልቀንም። በማ በእኔ ይቀናብኛል እንጂ ባንቺ ህይወት አልቀነም። እ ስድቦችሽንም እግዚአብሔር ነው ምስክሬ፣ ሰው ልኮልኝ እንኳን ጨርሻ አልሰማሁም። ምክንያቱም ጆሮ ስለማይመጥ ነው አይደለም፣ አንደበት ማለት የአንቺን ስድብ ሶ ፕሊስ፣ በእናትሽ በቃ እንዲድ ያለውን እኔ አታቂኝም አላውቅሽም፣ ላውቅሽም አልፈልግም ወደፊትም። ሶ በቃ ታይ ስሜ ናትጥ፣ በእናትሽ በጣም የምትቀፊ ሰውች፣ በጣም ሞት ነው። እንዴት ሰው እንዴት ወዶች ራሱ እንደ አክብሮሽ እንደሚኖር ነው ያላቀ ሪከርደሮች ናቸው። ሜንሽን ያደርጉኛል ወይም ደግሞ ሲልኩ ሊት ሳየው ግራ ይገባኛለች ሴትዮ ዲስማች ራሱ እኔ ኢሹሽ ሊሆን አልችልም ንቀሽኝ ነው የምታወራው ደግሞ አወራሯ እኮ የንቀት ነው የናቅሽውን ሰው ደግሞ ስሙን አንስተሽ አታወሪም እኔ በጣም ስለምንቃት ረጅም ጊዜ መልስ አልሰጠኋትም ረጅም ጊዜ ብዙ ጊዜዋ ነው ስሜን አንስተናገር ስትጀምር እንኳን እሱ አይደለችም ማንም ኮመንት እኔ ስድብ ሲጻፍልኝ መልሻ አልመለስም ብሎክ ወይም ደግሞ ዲሌት ነው የማደርገው ስድብ እኔ ማንነቴ ስላልሆነ እና አሁንም እንደዚህ በጣም በተደጋጋሚ በየቪዲዮ ሜንሽን ታደርገኛለች እና ፕሊዝ በቃ አትጥሪኝ። ስሜን አላቅሽም፣ አታውቂኝም። እኔ የራስ ህወት የምኖር ሰውነ የራስ ህወት ነው ማርያም። ባይ ዘ ዌይ ልንገራችሁ ጋይስ፣ ቱቱ ላይክ እንደኔ ቪዲዮ የምትሰራ እንደኔ ተናጋሪ ብትሆን ዩቱበር አረጋት ነበረ። ታውቃላችሁ ዩቱበር ትሆን ነበረ እንደኔ ተናጋሪ እንደዚህ አውሪ ብትሆን ላይክ፣ አስረጂ ብትሆን ይሄ ማንነት የሚኖራት ቱቱ፣ እንደዛ አይነት ሴት አይደለችም። ላይክ እንደዚህ አይነት ልጅ አይደለችም። ለመናገር እማችል ሰው ናት። ኤ ላይክ ስትቆጧት እንኳን አምባው የሚመጣ ሴት ናት። ስትቆጣት ነው አንዳንዴ አሁን ነገርኳቸው። ለኔ ብትይኝ ስለሚገባኝ ስለማውራ ስለምመልስልሽ ስለምናገርች ስለምናገርሽ ብላ ብላ ቱቱ እንደዚህ አይነት ቤት እንዴ ስትገባ እኮ እናቷ አለች የምትጠብቃት፣ እምታት እናቷ ቁጭ ብላ ዩቲዩብ ታያለች። እኔ አሳብ ቁቁጭ ብላ ታያኛለች። ቤተሰብ፣ እህቶች፣ አክስቶች ምናምን እኮ አሏት ላይክ ቤተሰቧን ሁሉ እርቃ የምትኖር ልጅ አይደለችም። ነገርኳችሁ። ክፍት አፍ ለመሆን እኔ ላይኬት ነበር፣ ለአፌን ለመክፈት እንዳልኳችሁ፣ የምትቆጣኝ እናት የለኝም፣ የሚቆጣኝ አባት የለኝ። ምን አባታችሁ አገባችሁ ያልኩኝ እንዳልብ የአፌን ክፍት እያደረግኩኝ የተጨማለኩ መሆኖ ይችላሉ፣ ማን ምን አገቡ እያልኩኝ። ግን አይደለም አንዳንዴ የምትናገሩትን ሰው ሞቅ አወረ። ሰልፍ ኮንፊደንስ የለሽም። በቃ ኮንፊደንስ ስለሌለሽ ነው። ሰልፍ ኮንፊደንስ ያለው ሰው በመጀመሪያ ደረጃ ሰውን ስትንቂው ትጸየፊዋለሽ።